አዎ ከከርቸሌውን አፍቆናል። ምንድነው ባለፈው ሳምንት አልሄደም በቃ ያሁኑን አፈንዱታ የሚሉ አድማጮቻችን አሉ። ሌላኛው ጥያቄ ምንድን ነበር? አንደኛ ነው። ምን አለ መሰለ ጥያቄ ነው። እናንተ መስማት ከጀመርኩ በኋላ ወፍር ያለው አሪፍ ነው። እንደውም መክሳት ነበረበት፣ ወዝወዝ እያለ መቀነስ ነበረበት። ይኖር ይሞርቶል ይለው ነው የምንድን እንደነበረ ከሙዝ ያልከ አ ከሙዙና ሳሚጎ የሆነ ጊዜ ተጋጭተው ነበር። አንተ ፕሮግራሙ ሰርታ ነበር አይደል? አሁን እንዴ ነው ታረቆ ይባል ነገር አለ። ተስማምተዋል ማለት ታርቀዋል ነው? ተስማምተዋል ታርቀዋል ማለት ወደ ድሮ ማንነታቸው ዋይረት ወደ ጓደኝነታቸው ተመልሷል ማለት ይከብዳል እኔ እስከማውቀው ድረስ ግን ታርቀዋል እሱ ጋር የነበረውን ዳታ በጠቅላላ ሰጥቶታል ሰጥቶታል ነው ጨርሶለት ወይስ ከዛሬ ዘጠኝና አስር አመት በፊት ነበረ አልበሙን እሱ ጋር የጀመረው የነበረው ይሄ ከድሮ ጀምሮ ጓደኛ ማለት ናቸው አይደል ከድሮ ጀምሮ የዛሬ አስር አመት አካባቢ አልበሙ ተጀምሯል ለአልበሙ ደግሞ ምንም ክፍያ አልጠየቀም ነበር ከሙዙ ኦኬ በነጻ ፕሮዲዩስ ከሚያረጋቸው ድምጽያኖች መካከል አንዱ እሱ ነበረ በጣም በርካታ ድምጽያኖች ናቸው ያሉት ከሙዙ ጋር ከሙዙ የሚረዳቸው ከሙዙ ሙዚቃ የሚሰራላቸው ብዙ ሰዎች ናቸው ያሉት ከነዛ ውስጥ አንዱ ነበረ ያው እንግዲህ ድንገት በተፈጠረ ስሜት ነው ይሄውላ ነገር የመጣው ሰው ለሰው ይጋጫል አብረው ነው የመጡት የአንድ አካባቢ ሰዎች ናቸው እና በቃ ከሙዙ ሲመጣ ነው ሳሚ እኮ አሉ አሉ። ትንሽ የሚደብር ስሜት ተፈጥሮ ነበረ። ከሙዙ በጣም ተቀይሞ ነበረ። ይህን ያህል የሆንኩለት ሰው እንዴት አይነት ስሜት ነበረው? ብቻ አንስቶ ወደ እንትንነት ቀይሮት ነበር አሉ። አርት ጋለሪ አብስትራክት ነበር ይመስል እና ነገሮች አሁን ተስተካክሏል። ኦልሬዲ እሱ ጋር ያለውን ዳታ ሰጥቶታል። ከዚህ በኋላ አብሮ የሚሰሩ አይመስለኝም እስከማውቀው ድረስ ሁ ማለት ዳታዎችን ጨርሶ ነው ማለት ባሉ። በነገራችን ላይ የሳሚ ጎን አልበም ጆርካ ገዝቶታል፣ ጆርካ ኢቨንት ገዝቶታል፣ ፕሮዲውስ አርጎታል። ያኔ ከመጣላታቸው በፊት ነው የተገዛው። ከዛ በኋላ ወዲያውኑ ከተሸጠ በኋላ ከጥቂት ቀናቶች በኋላ ነው ጸብ የተነሳው። ከባር ናት ለማለት ይከብዳል። ያው ሳሚጎ የተሰማውንም ስሜት እዛ ላይ ሆነን እኛ በእርግጥ አንተ ሚዛኑ ያርጋ አቅረበላቸው ነበረ። የከሙዙን አውቃለሁ። ከሙዙ በጣም ደግ ነው። ምንም ቢል የሚታመን ሰው ነው። የእውነት ትክክለኛና ቀጥተኛ ሰው ነው። ከሙዙ ዋሽቶ አያውቅም፣ አይዋሽም። ፊት ለፊት ነው የሚናገረው። ስሜቱን በዛው ልክ ነው ቶሎ የሚጎዳው። በትንሽ ነገር ይቀየማል። ማለት ከዚህ በፊት ተጋሽተዋቃሉ። ኦፍኮርስ ተደጋጋሚ ጸቦች ይኖራሉ በጓደኛ መሐል አንድ ሁለት አንድ ሁለት የሚባባሉበት ነገር ነበር። ያው ከዛ በፊት እኮ ተናግረ ነበር ከትዕግስት ወይሶ ጋር በተያያዘ ኃይለኛ ጸብ ነበረ። ሳሚጎ ኃይለኛ ኃይለኛ ጸብ ውስጥ ገብቶ ነበረ። ከዛ እንደዛም ሆኖ ነው ከሙዙ በጣም ስለሚያዝንላቸው እነሱን መደገፍ ስለሚፈልግ እነሱን ማውጣት ስለሚፈልግ ከእንደገና ታርቆት ነበር ስራው የሚሰራለት የነበረው። ከሙዙን ስናየው እንግዲህ ብዙ ልጆችን ነው ሰብስቦ የሚያኖረው። ከሙዙን እኔ ጓደኛዬ ነው አይደለ፣ በእርግጠኝነት በቀይ አስምሬ የምነግር ከሙዙ በጣም ጥሩና በጣም መልካም ሰው ነው። ለማንኛውም ሰው መልካም ነገር ማድረግ የሚወድ ሰው ነው፣ ደግ ነው። ኢቭን ለእሱ አሁን አንድ ሁለት ሶስት ክፍል ቤት ይበቋል፣ ግን ብዙዎቹን እንደውም ስታይ ብዙ ጊዜ አይኖርበትም እንጂ ጭራሽ ከሙዙ አይኖርበትም። ብዙም ስራውን ሰርቶ ወደ ቤቱ ነው የሚሄደውስ፣ እዛ ሴም ሲ ነው የከምብዙ ቤት መኖሪያ ቤቱ። ስቱዲዮ ያለው ደግሞ ቦሌ ነው ሐያት ሆስፒታል ጋር ማለት ነውና፣ ብዙ ሰዎች እሱ ጋር ይኖራሉ። ብዙ ሰዎች በጣም ማንንም የቤት ኪራይ ያስከፍላቸውም። እንደታዘብኩት ብዙ ልጆች አሉ። ለማንኛውም ግን አድማጫችን ስለጠየቀን ነው ተሳርቀዋል። አብሮ የመስራቱ ነገር ግን ይቀጥላል የሚል እምነት የለኝም በእኔ በኩል። ተመለሰ፣ በጣም ተመልሷል። ወደ ከርቸሌው ብለናል እኛም ወደ ከርቸሌው እንጂ፣ ከዚያ በኋላ አድማጮቻችንን መልክት ይዘን እንመለሳለን እ ከከርቸሌው እንግዲህ ሳምንታዊ ፕሮግራማችን ነው። በጣም ብዙ ሰው በጉጉት የሚጠብቀው ይመስለኛል። ምናልባትም አሁን ፍቃድ ለማውጣት እየተጣጣር ነው ያለው ነገር ነው ነገ ዛሬ ነገ ዛሬ እየተባለ ተስተናግዱ ማለት እንትናቸው መልክት ያሰቡትን ነው ሀሳብ ወዲያው እዛችሁ ምን ጭረው እዛችሁ ለማቀበል እንዲመቻቸው በለን ነው እንጂ ዲ ደብዳቤው ደብዳቤውን አተኑ አይደለም ግን ይበልጥ ስሜታቸውን ወዲያው እንድናገኘው በትኩሱ እንድናገኘው እነሱም ጽፈው ለማቀበል እንዳይቸገሩ ከሚል አንጻር ወዝወዛ፣ አዲስ ላይ ናችሁ አድማጮቻችን። በሳምንቱ የመጨረሻ የስራ ቀን አርብ በጁማ ፕሮግራማችን ላይ ነው የምንገኘው። ከከርቸሌው አሁን ይደመጣል። ደጅ ታክሲ ግፊያ የበዓል ድባብ ግርግር ሽታ፣ የልጃችሁ ጠረን፣ የእናታችሁ ጉርሻ፣ የሚስታችሁ ወይም የባላችሁ እቅፍ፣ የጎጇችሁ መደብ ካለ ገደብ የናፈቃችሁ በአራት ማዕዘን ግድግዳ በታጠረ ቦታ ያው ከስተታችሁ ለመታረም የተሰባሰባችሁ ፀሐይን ያለ ስስት ጨረቃን ያለ ግፊያ ከምር የምትመለከቱበት ቀን ይመጣል። ምክንያቱም ማረሚያ መማሪያ እንጂ መኖሪያ አይደለም፣ መኖሪያ አይደለም። ለማንኛውም መኪና ሲያሽከረግር ሰው የገጨ፣ በጸብና በጸብ መሀል ሊያገላግል ይገባ፣ አትርፎ ሸጦ ህይወቱን ለመቀየር አስቦ ወንጀል የፈጸመ በአጋጣሚ በተፈጠሩ ክስተቶች ለእስር የተዳረጋችሁ ቅጣታችሁንም ተቀብላችሁ የመፈቻ ጊዜያችሁን በጉጉት የምትጠባበቁ የዲጄ ኪንግስተን ሰዎች የታሰረ ሁላ ወንጀለኛ አይደለም፣ ብቻ እንዳይረሳ ከያላችሁበት ማረሚያ ቤት ስትወጡ ሀገራችሁን የምትጠቅሙ ራሳችሁንም የምታበረቱ እንደምትሆኑ ተስፋ አደርጋለሁ። የፈጠራችሁን አምላክ አስቡ። ፈጣሪ እስራችሁን ቀለል ሊያርግላችሁ፣ አሜን አሜን። የዛሬ ባለ ታሪካችን የትርሲትን ታሪክ ለስሜት እንዲቀርብ አድርጎ በረከት ላጲስ አዘጋጅቶ አቅርቦታል። ድምፁን ሪኮርድ በማድረግ ሻኩራ ስቱዲዮ፣ ፋይናሊ ማስተሩን በማውጣት ላላ ፕሮዳክሽን፣ እንዲሁም ተባባሪ አዘጋጃችን ተወዳጇ ተዋናይት ቤዛዊት መስፍን፣ የሥነ ልቦና አማካሪያችን ዶክተር ግንባሩ፣ የህግ አማካሪያችን በማንኛውም ፍርድ ቤት የህግ ጠበቃ አቶ መታገስ ሁለታውን ከልብ እናመሰግናለን። በድጋሚ ወዝወዝ አዲስ ላይ ነው የምትገኙት። የትርሲትን አሳዛኝ ታሪክ ተከታትለን እንመልሳል። ወይም አና ብላ በጣም ልብ የሚነካ በጣም የሚያሳዝን ታሪክ ነው። እስቲ እንስማ። እኛ ከርቸልን እናቀርብበት አንደኛው ነገር ሰዎች ቢማሩበት እዛ ያሉት ማረሚያ ቤት የሚገኙ ተስፋ እዚህ ያሉት ደግሞ መማሪያ እንዲሆናቸው የምናቀርበው ፕሮግራም ነው። በእርግጠኝነት አድማጮቻችን ተወዱታላችሁ። በጣም የሚያሳዝን በጣም ልብ የሚነካ ታሪክ ነው ያላት ትርሲት። ለማንኛውም እሱን አድምጠን እንደገና እንመለሳለን። ምን ማድረግ ይቻላል? ምን ማድረግ አይቻልም? ምንም ማድረግ አይቻልም። ጎዝጎዝጎዝጎዝጎዝጎዝጎዝጎዝ ከርቸሌው በስህተት ውስጥ መማርና መጸጸትም በቅጣት ውስጥ መታረምን እልህ አስጨራሽ የሕይወት ጉዞ ከርቸልን ከተራራ በገዘፈ ትዕግሥት ውስጥ እስራት ያልገደበው ፍቅር ከርቸሌ የአበበና የጎመራ ፍቅር የሚከስምበት የከሰመ ፍቅር ነፍስ የሚዘራበት በወዝወዝ አዲስ በዲጄ ኪንግስተን ከተለያዩ እውነተኛ አስገራሚ፣ አሳዛኝና አዝናኝ የፍቅር ደብዳቤዎች የሚቀርቡበት ሳምንታዊ ልዩ ፕሮግራም ከርቸሌ። ምንም ማድረግ አይቻልም፣ ከርቸሌው የሰማይን ርቀት ለማወቅ መጓዝ፣ የባህርን ስፋት ለማውራት በኋላ ማቋረጥ የፎቅን ርዝመት ለመግለጽ በደረጃ መውጣት፣ የጨለማን ድቅድቅነት ለመረዳት ብርሃንን ማየት፣ ደስተኛ ለመሆን መከፋትን ማወቅ ግድ ይላል። የሰው ልጅ በምድር ላይ ሲኖር ትዝታ ከሚባለው የአይምሮ ጀሌው ጋር ተጣብቆ ነው። እዚች መሬት ላይ የቆየ ሰው ትዝታ ሊኖረው ግድ ነው። ገና አዲስ የተወለደ ሕፃን ምን ትዝታ ይኖረውና? የትዝታ መጠን እንዲሰፋም እንዲጠብም የኖርንበት ዘመን ርዝመት ወሳኝነት አለው። ብዙ የኖረ ብዙ ያሳለፈ ብዙ ትዝታ አለውና። ትርሲት ወይም አና እየተባልኩ ተጠራለው። ዛሬ በትንሹም ቢሆን ታሪኬን ላወጋችሁ ወደድኩ። ትንሽ ጊዜ ብኖርም ጠርቀም ያለ ትዝታ ግን አለኝ። አባቴን በልጅነቴን ያጣሁት ብዙ ሰዎችን በጨረሰው አሁንም እየጨረሰ በሚገኘው የመኪና አደጋ እናቴም እኔን ማሳደጉ ከአቅሟ በላይ ቢሆንባት ሌላ ባል ለማግባት ተገደደች። አባቴን በቅጡ አላቀውምና የእንጀራ አባት ጣሙ እንዴት እንደሚሆን ለማወጓ ጉቼ ነበር። እውነትም የእንጀራ አባት እናቴ ለእኔ እንጀራ መስጠት ቢያቅታት እንጀራ የሚያቀርብላት በገንዘብ አቀም የሚደግፋት፣ ከእንጀራ በስተቀር ለሚስቱ ልጅ ፍቅር የማይሰጣት ይልቅ በሰከረ ቁጥር የንዴቱ ማብረጃ መወጫ ዘዴው ብቻ ብዙ ብዙ። እንጀራ አባቴ ወንዶችን በክፋይ እንድመለከት ወንድ ማለት አረመኔ፣ ጨካኝ ነፍሱ ከሂትለር ስጋው ከአዳም የተሰራ፣ አስተሳሰቡ የሰይጣን የሆነ እንዲመስለኝ አድርጎኛል። ኪንጎ ለልጆቹ ሰዓት ሲገዛ፣ ለእኔ ግን ሰዓት የሚመስል ጠባሳ እጄ ሊያሳረፍ ነበር። መልኬ በጠባሳ ብዛት ከመሸፈኑ የተነሳ ፊትሽን በቢላ ነው እንደምታጠቢው የሚሉኝ ነበሩ። የእናቴ በሳምባ ምች መሞት ደግሞ ሌላ ጣጣ ሆነ። ትምህርቴን አቋርጬ የቤቱን ሥራ ብቻዬን እንድሠራ ተገደድኩ። በሰከረ ቁጥር ያቺ ማትረባናትሽ የሚለው ቃልና የተለመደው ዱላ አጠናክሮ ቀጠለበት። እውነት እንጀራ አባቴ ክፉ ሰው ነበር። ታዲያ ወንድ እንዴት ላምን እችላለሁ? በእናቴ በአባቴ አልጋ ላይ የማንንም ሴተኛ ዳር እያመጣ ዝሙት ሲፈጽም ሳየው ወንድ ሁሉ አንድ መሰለኝ። ነገር ግን ቅድም እንዳልኳችሁ የጨለመውን ድቅድቅነት ለመረዳት ብርሃን ማየት ግድ ነው ብዬል። ሁሉንም ወንድ ለመመዘን ሌላ ወንድ ማየት አስፈላጊ ነው። ዛሬ ስለ ወንዶች ያለኝን አመለካከት ሙሉ ለሙሉ እንድቀይር የረዳኝን ታምራትን ማመስገን እፈልጋለሁ። ታምራት ጎረቤቴ የልጅነት ጓደኛ ነው። በሠራው ስህተት ማረሚያ ከመውረዴ አንስቶ እስካሁኗ ሰዓት ድረስ ከጎኔ ሳይለይ ዳንስ ማረሚያ ከገባው ጀምሮ በየሳምንቱ ሳይጠይቀኝ ቀርቶ አያውቅም። ኪንጎ፣ ተፈትቼ አብሬው እንደምኖር ሲነግረኝ ነገዬ ብሩህ መስሎ ይሰማኛል። ምናልባትም ረጅሙ ጨለማ ዘመን የተገባዶ ብርሃን ላይ እንዳለው የረጅም ዘመን የሐዘን ትዝታ የተገባዶ የደስታ ዘመኔ መጀመሪያ ጊዜ እንደሆነ ይሰማኛል። ኪንጎ የምትወዱት ሰው ያጽናናችሁ ባልከው መሠረት እኔን ሩታ መንግሥታ ብታጽናናኝ ደስታዬ ወሰን ያጣል ለምን መሰለ ሩታ ከእናትና አባቴ የተወለደች ብቸኛ እህቴን ትመስለኛለች ሳያት የማላቀው ደስታ ይተናነቀኛል በሥራዎቿ ታኮራኛለች እህቴ ብልሽ ቅር እንዳይልሽ አለው በይኝ እስቲ ታሪኬን ባጭሩ ወጓችሁ ምናልባት የኔ ታሪክ መማሪያ ከሆናችሁ ግን፣ አንድ ነገር ላንሳ። ሰው ማያውቀውን ልጅ በጉድፈቻ መልክ ከመሬት አንስቶ ያሳድጋል። የሚስት ልጅ ማለት ለአንድ ባል ልጁ ማለት አይደለምን? እኔ እንደሚገባኝ ደምን መላክ አይቻልም። የሰው ልጅ ግን ልጄ ብለው ካሳደጉት ጉልበት በደከመ ሰዓት መከታ ይሆናል። ላለሁ አበቃው። ትርሲት ወይም አናነኝ ከማረሚያ የትርሲትን የአናን አሳዛኝ ታሪክ እንግዲህ ከማረሚያ ቤት ተከታትለነው ተመልሰናል። በጣም ነው የሚያሳዝነው፣ በጣም ነው የሚነካው። ግን ዋናው ነገሯ ወንዶች ላይ ያላትን ጥላቻ መቀነሷ ነው። ቢያንስ መተው። አየህ አንዳንዴ በሰዎች በምትከፋ ሰዓት አምላክ ደግሞ ለአንተ ሁሉም ሰው መጥፎ አይደለም፣ ይሄን ለማሳየት አንድ ሰው ይልክልሃል። ሁሌም በሰዎች ልታዘን ትችላለህ ነገር ግን ሁሉም ሰውን አንድ አይነት እንዳልሆነ እንድገምት አንድ ሰው ይላከልና በፊት ባሳለፍኩት ነገር ደስተኛ አልነበርኩም። አሁን ግን ወደዛ ስሜት የገባው ነው ብላለች። ገለጾቹም ጥሩ ነበር ይመስለኛል። ያው የሚያሳዝነው ያሳለፈችው ህይወት ነው ያሳለፈችው ነገር ነው። ብዙ ጊዜ ኢትዮጵያ ውስጥ ይሄ ነገር ተደጋጋሚ ነው አይደለ? በተለይ ከእንጀራ አባታቸው ከእንጀራ እናታቸው ጋር የሚያድጉ ሰዎች በአጠቃላይ የሚሰማቸው ስሜት ይመስለኛል። እስከ መደፈር ድረስ የሚደርስባቸው ይኖራሉ ማለት ግን እዚህ ጋር የምገልጸው ነገር አለ። ደስ የሚል ስሜት ማለት አሁን ከመንገድ ላይ አሳድገ አንስተ የምታሳድገው ልጅ ልጄ ነው ካልክ፣ አሁን ለምሳሌ ባልና ሚስት ናቸው። የሚስቱ ልጅ ማለት ለእሱ ልጁ ማለት ናት። እንደዛ ቢረዳ የተሻለ ይሆናል። ሰው ልጅ ለማንኛውም አድማጮቻችን እንደተማራችሁበት እንደወደዳችሁ ተስፋ እናደርጋለን። ተወዳጇ ተዋናይት ሩታ መንግስትአብ ብታጽናናኝ በጣም ደስ ይለኛል ብላ ነበረ። ጎበስተዋኔ ነው ግን እስኪ አይነት ጥያቄ ልጠይቅ። አንተ የምታደንቃቸው ተዋናዮች ከሴቶች ማለት ተዋናዮት እስኪ ንገረኝ፣ ማን ማን ማን እንታደንቃለን? ከሴቶች ከሴቶች ሚስቴን ምርጫው ተጭብርብራ ጎበስተዋን አይነት ባይዘወይ ብርቱካንን በጣም ነው የምወዳት። ብርቱካን በፍቃዱ የእኔ አንደኛ ናት። ሩታ ሁለተኛ ይላል፣ ምንም ጥያቄ የለውም። ሶስተኛ ደግሞ አዲስ ልጅ የመጣች እድል ወርቅ ጣሳው ነው የምትለው። በርግጠኝነት እድል ወርቅ የምትባል ልጅ አለች። በጣም ጎበዝ ልጅ ናት። በተለይ እነዚህ አሁን ይጎላሉ የሚባሉትን የአክቲንግ ደረጃዎች የምታሟላ ልጅ ናት። በጣም ጎበዝ ናት። ያልታየች ልጅ ናት። በጣም ጎበዝ ተዋናይት ናት። በጣም ነው የምወዳት። የእውነት ነው የምትሰራው። ጎበዝ ናት በጣም በተለይ እነዚህ ፕሮታጎኒስት ወይም እንትን እኩይ ገጸ ባህሪዎችን ስትሰራ ታስገርማለች። በጣም በጣም በአጭር ጊዜ ውስጥ መስመር ውስጥ ትገባለች። እርግጥ ገብታለችም በጣም ጎበዝ ተዋናይት ናት። እድል ወርቅ ነው ስማረ እድል ወርቅ ታሳ። እኔ ግን በጣም የሳያት አድናቂ ነው። እኔ ሳያትን በጣም በጣም ነው ማደንቃት ነው። ማን እንዴት እዚህ ለኛል መድረክ ላይ ተገናኝታ የጠየኳት ነው ይመስልሽ ይመልስ ያዝቃል ማለት እኔ ከአንቺ ጋር የመተወን ሀሳብ አለኝ ማለት ሁሌ የማስበው ከአንቺ ጋር ተቡናለሁ ብዬ ነው ምናምን ይሄ አንድ ትራጄዲ ግን የመተወን ሀሳብ አለኝ። ስለዚህ ምን ብትለኝ ጥሩ ነው። እኔ ደግሞ የሚገርሙ ኮባማ ጋር ነው ሁሌ ሳሱ ኦማ ማጋ እጂ ምናምን። ለማንኛውም ሩታን በጣም ወዳት፣ በሁለተኛ ደረጃ እኔ አንደኛ ብርቱካን ናት። ሩታ እቺ ያሆነዋል ልጅ እድልወርቅ ሰራቡኒ ነው ታውላ መጨረሻ ነው። ሩታ በጣም ጎበዝ ተዋንያት ናት። ለማንኛውም እኛም እንደምንወዳት ብዙ ሰው ይወዳታል ሩታን። እሷ ታጽናናኝ ነው ያለችው። በጣም እንደምትወዳት ተናግራለች። ከእናቴ ከአባቴ የተወለደች ብቸኛ ን ትመስለኛል። ይህን ያህል ከወደደቻት ብለን ደግሞ ሩታን አግኝተን አሰማናት ታሪኩን። እምባቅርር እያላት ነው፣ ጭቡ ነው ንባ አረገች። በጣም ልቧት ነበር። አዎ፣ ረጅም ሳዝም አለች። ልቧ ተነክቶ ነበረ። አይኗ ላይም ባግጥም ሲል እያየናት ነበረ። ለማንኛውም ይሄንን መልእክት አስተላልፋለታለች። እሱኛውን ተከታትለን የስፖንሰሮቻችንን መልእክት አድምጠን እንደገና እንመለሳለን። ወዝወዝ አዲስ ሰላም እህቴ ትርሴት እንደምናለሽ። ታሪክሽን ሰምቻዋለሁ እጅግ በጣም የሚያሳዝነው። እንግዲህ እግዚአብሔር አምላክ ጽናቱን ብርታቱን ይስጥሽላለሁ። አንድ ነገር ምን አለ መሰለሽ ትርሴት፣ እዛ የመሆንሽ ምክንያት እግዚአብሔር ለበጎ ነው ብለሽ አስቤው ምናልባት ውጪም ብትሆኚ እያሳለፍሽው ወይም ደግሞ ከዛ ነገር ሊገድብሽ የፈለገው ነገር ስላለ ይመስለኛል እዛ መሆንሽ የመረጠው እግዚአብሔር እንዳልኩሽ ነው። ሁሉ ነገር የሚያደርገው ለበጎ ነው። እንዲህ ስልሽ ምናልባት ምክር ለሰጪው የሚባል ነገር አለ። እንደዛ ሆኖ ሳይሆን ውስጥሽ ያንን እምነት እንድትይዥ ስለፈለግኩኝ ነው። ከዛ በተረፈ እንግዲህ ስራዬን ስለወደድሽልኝ እንዲሁም ስታይኝ ደግሞ እህትሽ እንደምመስልሽ በመግለጥሽ በጣም ነው ደስ ያለኝ። አንድ ነገር እርግጠኛ የምነግርሽ ደግሞ እህትሽ ነኝ እንዳልሽው ነው። መወለድ ቋንቋ ነው። በጣም ነው የማመሰግነው። አንድ ቀን መጥቼ እንደማይሽ ቃል ገባልሽ አለሁ። እግዚአብሔር አምላክ መጪውን ጊዜሽን ብሩህ እንዲያደርግልሽ ሁልጊዜም እንድትበረች እንግዲህ ጸሎት አደርግልሻ አለሁ።